እኔ የክርስቲያን ኦርቶዶክስ ሃይማኖት። እሺ፣ ጥያቄ አለ። አዎ፣ ጥያቄ ነገር ነው። በመጀመሪያ እድሉን ስለሰጠኝ በመጀመሪያ እድሉም ስለሰጠኝ አመሰግናለሁ። እውነት እናንተ የዘመናችን ይቅርታ፣ ለቃሉ ሐዋርያ ማለት ናችሁ። ዮናስ ስለምታስተምሩን ይቅር ነፍሳት እያለናችሁ ስለሆነ እና መሰግናችሁ። አሁን ከነጫማ እንዳልተኛ በት ቢት ተወጠረኝ እንትንን ብቻ ንገረኝ ጥያቄ እግዚአብሔር አገልግሎታችሁን አርዝምልን በጸጋና በሞገስ ያበርታችሁ። እግዚአብሔር ፍጻሜያችን ያሳምርልን። አሁን ያሬዶ የኔ ጥያቄ ምን መሰለ ሁሌ በአይምሮ የሚመላለስ ነገር ነው። ማለት የእመቤታችን የቅድስት ድንግል ማርያም ነገር ሳስበው በሕሊና የሚመላለስ ጥያቄ ነገር አለ እና በተለይ በዚህ ወቅት ወቅቱ የጽጌ ጾም ነው እና የእመቤታችን ነገር ታውቃለህ፣ ከልጅነቷ ጀምሮ በፈተና ይሄ የኖረችው ጊዜ በጣም ሳስበው ይገርመኛል። እና በተለይ ክርስቶስ ከተወለደ ጀምሮ ስደቱ እስከ መሰቀሉ ድረስ ያለው ሳስበው ይገርመኛል። እሷ የጌታ እናት እንደሆነች ታውቃለች፣ ልጇ ጌታ እንደሆነ ታውቃለች። እና የጌታ እናት ሆና ያ ሁሉ ተቆርቃሽ ታሳልፍ። ልጇ እንደዛ ሲሆን ማለት ዝም እያሰብኩ የዘመናችን እናቶች ቢሆኑ ምን ሊሉ እንደሚችሉ እና እንዴት ልጄ ጌታዬ ሆነ አምላኬ ሆነ ለምን ሁሉ ነገር ይደርስብናል የማለት ጥያቄ ነገር እንግድ ሊነሳበት አልቻለም። አዘኗስ ለምን እንደዛ መረር ለማለት ነው እና ችግር የለውም። በአጭሩ ልመልስልህ። የመጀመሪያው ቆራጥ እናት ስለሆነች፣ ቆራጥ እናት ናት። ልፍስፍስ እናት አደለችም። እመቤታችን በጣም ቆራጥ እናት ናት። ጀግና እናት ናት። ስለ ራሷ የምትጨነቅ ስለ ስጓ የምትጨነቅ እናት አደለችም። ስለዚህ በጣም አማኝ እናት፣ ትክክለኛ አማኝ፣ ትክክለኛ የእምነት እናት ናት። እንዲሁም በእምነት አሪያ ምሳሌ እናረጋታለን እሷን ቆራጥ እናት ናት። ገና ልጅነቷ በአስራ አምስት ዓመቷ ይሁሉ ጸጋ ሲመጣ ይሁሉ ነገር በርሷ ሲደረግ ያላጉረመረመች እናት ናት። ስለዚህ የመጀመሪያው ብርቱ እናት፣ ቆራጥ እናት፣ የእምነት እናት፣ በእምነት የቆመች እናት ውስጧ በእምነት የጠነከረ በክርስቶስ ፍቅር የጠነከረ አንባቢ የሆነች የምታቅ የምታነብ ጠንቅቃ የምታቅ ኢቨን በልቧ እንኳን የምትጠብቅ የሚሆነውን ነገር ሁሉ በልቧ የምታስተውል የልቧ ሀሳብ እንኳን ሳይቀር ተጽፎልናል። ይህንንም በልቧ ትጠብቀው ነበር ተብሎ እና የመጀመሪያ ይሄ ነው። ነፃ ፍቃድ እኮ ያላት እናት ናት። ነፃ ፍቃድ አላት። በነፃ ፍቃዷ ነው ይህ ሁሉ የሆነው። ስለዚህ ነፃ ፍቃዱን ተጠቅማ ምን ያደረገች እናት ናት። ይህ ሁሉ በነፍሲ ሰይፍ ያልፋል ስትባል እንኳን ወደ ኋላ ያላለች እናት ናት። አረጋዊ ስምዖን ልጇን ተቀበለ። አይኖቼ ማዳንህን አይተዋልና እንደ ቃልህ ባሪያህን አሰናብተኛለ። ከዛ ደግሞ እመቤታችን ነው ብሎላት፣ አንቺ ደግሞ በነፍስሽ ሰይፍ ያልፋል። ያልፈራች፣ ወደ ኋላ ያላለች፣ ያልሸሸች ከቤተልሔም ውጡ ተነሱ ተብለው ልጄን ከናዝር ጠራሁት የሚለው ትንቢት ይፈጸም ዘንድ በበረሃ ወደ ግብፅ ሲሄዱ እንኳን ምንም ያላጉረመረመች እናት ናት። ድንቅ እናት ናት። ልዩ እናት ናት። ለዚህ ነው በጣም ምን ወዳት እና የምናፈቅራት አውሬው ዘንዶ የሚጠላትም ለዛ ነው። ይዘወ ይሄ አውሬው ዘንዶ የዲያብሎስ ማህበራት የሚጠሏት ለዛ ነው። ምክንያቱም ብርቱ እናት ናት። በጣም ደግሞ መንፈስ ቅዱስ የመሰከርላትም ናት። ብርታቷን፣ ጽናቷን፣ ንጽህናዋን፣ ቅድስናዋን ሁሉ አንዴ በገብርኤል አንዴ በኤልሳቤት ቤት እያደረ ሲያናገር የነበረ መንፈስ ቅዱስ ነው። ስለዚህ እመቤታችን ከዚህ ሁሉ የተነሳ ብርቱ እናት ናት። ነፃ ፍቃዷ ደግሞ ጸጋ እግዚአብሔር ደግሞ የበዛላት በነፃ ፍቃዷን ደግሞ ኢየሱስ ክርስቶስን በንጽህና በቅድስና የምታገለግል ትሑት እናት ናት። ትዕቢተኛ ስላልሆነች እንደ ዕብራውያን ሴቶች አንገቷን ያላደነደነች ስለሆነች ሁሌም ብርቱ ናት። በቃ ጸጋ እግዚአብሔር የበዛላት እናት ናት። የአምላክ እናት ሆና እንኳን ያልታበየች ናት። የአምላክ እናት ሆና እንኳን እኔ ባሪያ ነኝ ያለች ናት። ትሑት እናት ናት። በጣም በጣም በጣም ሰው ይሄ በጣም ህይወቷ የሚደንቅ ነው። አባቶች ለዚህ ነው በስለሷ ብዙ ብዙ ብዙ ተናግረው ከአእምሮ በላይ የሚሆንባቸው። ምክንያቱም እንደሷ ያለ ሴት አለ የለም እኮ ካለ እንዴ ቢሰጡኝ ደስ ይለኛል፣ ቢያሳዩን የሚጠሏት እንኳን ሴቶች የእሱ አይነት እንኳን ህይወት የላቸውም እና አንድ ይሄ ነው። ሌላው ያ ሁሉ መከራ እንዴት ጸጋዋ ነው። ቆራጥ እናት ስለሆነች በመከራ ውስጥ የሚገኘውን ጸጋ ታውቃለች። ስለ ልጇ በሚደረገው መከራ ጉዞ ውስጥ ሁሉ በነብሷ በሚያልፈው ሰይፍ ውስጥ ሁሉ ያለውን ጸጋ፣ ያለውን ሽልማት፣ ያለውን መታደል፣ ያለውን በረከት ሁሉ የጠንቃ የምትረዳ እናት ናት። ስለዚህ እንዲሁም እንድንማርባት የሰጠችን እናት ናት። በመከራ ሁሉ የጸናች እናት ስለሆነች ማለት ነው የክርስቶስ የማዳኑን ስራ ጠንቃ የምታቅ ስለሆነች አይሁንብህ አላለችም። ይኸው በቃ ሲገረፍ ተዋለች፣ ሲሰቀል ተዋለች፣ በሚስማ ሲቸነክሩት ሁሉ ትያለች ገባ ግን ጽኑ እናት ናት። ይህ እንዲሆን ደግሞ ልጇም ይነግራት ስለነበር እርሷም ጠንቅቃ ከልጇ የተማረች ስለሆነች የምታቅ ያነበበች እናት ስለሆነች መንፈስ ቅዱስም ከእርሷ ጋር ሆኖ ዕለት ዕለት ጥበብን ማስተዋልን የሚገልጥላት እናት ስለሆነች በጣም ልዩ እናት ናት እና በልጇ ቤዛነት በልጇ መከራ ሕማም ዓለም ሁሉ እንደሚድን ጠንቅቃ የምታውቅ እናት ናት። ስለዚህ ብርቱ እናት ናት። አየህ፣ ብርቱ እናት ናት እና ስለ እሷ ግን ማወቅ ከፈለክ ግን አንድ መጽሐፍ ልጠቁምህና ታዲያ ቤተክርስቲያን አባቶችን ብሎ አስተማሩ። ስለ እሷ ካልክ ሌ መጽሐፍ በጣም ቆንጆ መጽሐፍ ነው። ነገረ ማርያም በጥንቷ ቤተክርስቲያን ይላል። ኒው ታሪክ አንዴ መሲ ነው የሚለው ነገረ ማርያም በጥንቷ ቤተክርስቲያን ይላል። አየው፣ ነገረ ማርያም በጥንቷ ቤተክርስቲያን በጣም የሚደንቅ መጽሐፍ ነው። ይሄ በጥንቷ ቤተክርስቲያን ከዛሬ አንድ ሺ ምናምን ዓመተ ምሕረት በፊት ስለ ድንግል ማርያም ምን ይታመን ነበር? ምን ነበር ትምህርቱ? ይሄ ምልህ አንዲት ቤተክርስቲያን እያለች ማለት ነው፣ አንዲት ቤተክርስቲያን። ይሄ ፕሮቴስታንት ምናምን የሚባለው ያ ሁሉ ከልት ሳይወለድ ያ ሁሉ ግሩፕ ሳይመሰረት ሳይታወቅ ስማቸው ሳይ ሉተር ሳይወለድ፣ ማለት ሉተር ሳይወለድ የቤተክርስቲያኗ ትምህርት ምን ነበረ? ይኸው ሉተር እንኳን የሚገርም ስለ ነገረ ማርያም ሲናገር ጥንቁቅ ነው። ንጽሕት ናት፣ ዘላለማዊ ድንግል ናት፣ የሁላችን እናት ናት፣ ሁለተኛዋ ሔዋን ይላታል፣ ማ ሉተር እንኳን የዛሬው ፕሮቴስታንቶች ከሉተር ጋር ራሱ ገና ዲቤት ማድረግ አለባቸው። እና አባት ስለሌላቸው አባታቸውንም ይክዳሉ። ኤኒዌይስ ሰው በደንብ አድርጎ ይሄን ነገር ማወቅ ያስፈልጋል። ከክርስቶስ ቤተክርስቲያን ውጪ ያለ ሁሉ ከልት ይባላል። ባይ ዘ ወይ ከክርስቶስ ቤተክርስቲያን ውጪ ያለ ሁሉ ምክንያቱም ምን ተብሏል? የሌቦች የተኩላዎች ሁሉ ስብስብ ይሄ ከልት ይባላል። ከጌታ ቤተክርስቲያን ውጭ ያሉት ሁሉ በዚህ ውስጥ ነው የሚገለጸው። ባይዘው ወይ ይሄ ይሄ ስድብ አይደለም። ይሄ መጽሐፍ ቅዱስ አንዴ ተኩላ እያለ ያስቀምጣቸዋል፣ አንዴ የዲያብሎስ ልጆች እያለ ላይ ያስቀምጣቸዋል። እንዲሁም ከልት የሚለውማ በጣም በጣም ቀላል ቃል ነው እና በዛ ተረዳሁ ይሆናል ስዬ እና ይሄ መጽሐፍ ደግሞ በጣም በጣም በደንብ አድርጎ ደግሞ ብዙ ሰፋ ያለ ነገር ያስረዳሃል። ያሬድ በጣም ነው የማመሰግነው። እግዚአብሔር እስከ በደጋሚ በጣም እውነት ሆነት ውስጣችን እንዴት እንደምታረሰርሱት እግዚአብሔር ነው የሚያውቀው። እና እግዚአብሔር ያገልግሎት ዘመናችሁ ጸጋውን አብስቶ አብስቶ ይስጣችሁ። በጣም ነው የማመሰግነው።